መንግስት ሚስጥር ያደረገው የ4 ኪሎ ውይይት መንግስት ሚስጥር ያደረገው ውይይት ቀጠናዊ ትኩረትን ስቧል። ከሰሞኑ በአራት ኪሎ ሁለት ጥብቅ ውይይቶች መደረጋቸውን አንድ የውጭ ሚዲያ ዘግቧል። ውይይቱ ከጠቅላይ ሚኒስተር አብይና ከፊልድ ማርሻል ብርሃኑ ጁላ ጋር የተደረገ ነው። ስለ ውይይቱ መንግስት ምንም አለማለቱ አስገራሚ ሆኗል። ሆኖም ከውጭ በኩል የወጣው መረጃ ፊልድ ማርሻል ብርሃኑ ጁላ ከአንድ ከፍተኛ የውጭ ጦር አዛዥ ጋር መምከራቸውን ያመላከተም ሲሆን መንግስት ይህ ውይይት በሚስጥር እንዲያዝ የፈለገበትን ምክንያት በተመለከተ የተለያዩ መላምቶችም እየተሰጡ ይገኛሉ። ከሰሞኑ የሶማሊላንድ ፕሬዚደንት፣ እና የጦር አዛዥ አዲስ አበባ መግባታቸውን የሶማሊላንድ ዜና ምንጮችም ዘግበዋል። ሁለቱ ከፍተኛ ባለስልጣናት ወደ አራት ኪሎ ያመሩት የሶማሊያው ፕሬዚደንት ሀሰን ሼክ መሐመድ ወደ አዲስ አበባ በመጡ ከቀናት ልዩነት በኋላ ነው። ሆኖም ግን የሶማሊላንዱ ፕሬዚደንት ና ጦር አዛዥ ለይፋ ጉብኝት ወደ አዲስ አበባ መምጣታቸውን በተመለከተ መንግስት ዝምታን መርጧል። ሆኖም የመረጃ ምንጮቻችን ና ባለስልጣናት ግን የሀገሪቱ ፕሬዝደንትን አብዱራህማን ኢሮ ና የሀገሪቱ ጦር አዛዥ ከጠቅላይ ሚኒስትር አብይና ከፊልድ ማርሻል ብራኑ ጁላ ጋር መገናኘታቸውንም አረጋግጧል። የሶማሊላንድ ፕሬዝደንት አብዱራማን አብድላሂ ከጠቅላይ ሚኒስተር አብይ አህመድ ጋር ፍሬያማውየት አድርገው በዛሬ ሁለት መመለሳቸውን ጽፈት ቤታቸው አስታውቋል። ጽፈት ቤቱ ጉብኝቱን ሁለት ወገኖች በቀጠናው ሰላም፣ መረጋጋት ና ቀጣይነት ያለው ልማት ለማስፈን ያላቸውን ቁርጠኝነት በድጋሚ ያረጋገጠ ነው ብሏል። ፕሬዝደንቱ ከጠቅላይ ሚኒስትር አብይና ሌሎች ከፍተኛ ባለስልጣናት ጋር ያደረጉት ውይይት ያተኮረው የሁለትዮሽ ግንኙነትን በማጠናከር በጸጥታ ትብብር፣ የንግድና ኢኮኖሚ አጋርነትን በማስፋት በማስፋትና ድንበር ዘለል ትስስርን በማቀላጠፍ ዙሪያም እንደነበር ተገልጿል። ከዚህ በተጨማሪም የሀገሪቱ ጦር ዋና አዛዥ ሌተናል ጄኔራል ኒሚያን ዩሱፍ ከፊልድ ማርሻሉ ጋር መክረዋል። የሶማሊላንድ መንግስታዊ የዜና ምንጮች እንደገለጹትም የሶማሊላንድ ሪፐብሊክ ብሔራዊ ጦር አዛዥ ሌተናል ጄኔራል ኢማን የሱፍ ከሀገሪቱ የደህንነት ኤጀንሲ ዳይሬክተርና ከሌሎች የጦር መኮንኖች ጋር በመሆን ነው ከኢታማጆር ሹም ብርሃኑ ጁላ ጋርም ውይይት ያደረጉት። በውይይታቸውም በኢትዮጵያና ና በሶማሊላንድ የሕዝብ ለህዝብ ግንኙነትና ትብብር ማጠናከር እንዲሁም ደግሞ ሁለቱ ሀገራት የሚጋሩትን ረጅም ድንበር ሰላምና ጸጥታ ማረጋገጥ በሚቻልባቸው ጉዳዮች ላይም ፍሬያማ ውይይት ማድረጋቸውን የመረጃ ምንጫችን የደረሰው መረጃም ይጠቁማል። ኢትዮጵያ ከሶማሊያ ተነጥራ ነጻ ሀገርነቷን ካወጀችው ሶማሊላንድ ጋር ታህሳስ 22 ቀን 2016 ዓ ም የባርበር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞም ገጥሞታል። ስምምነቱ ለኢትዮጵያ የሕልውና ጉዳይ ነው የተባለውን የወደብ ባለቤትነት የሚያደርጋል ሲያረጋግጥ ሲሆን በዚህ ስምምነትም የኢትዮጵያ የሰጥቶ መቀበል መርህ እንደምትከተል ባለስልጣናቱ በወቅቱም ተናግረዋል። በወደቡ ፋንታ ኢትዮጵያ ለሶማሊላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥም ተዘግቦ ነበር። ከዚህ ባሻገር የሶማሊላንድ ባለስልጣናት ያረጋገጡት ሪፖርቶችም ኢትዮጵያ ለሀገሪቱ ከየትኛውም ሀገር ያላገኘችውን የሀገርነት እውቅና እንደምትሰጥ ሲናገሩም ነበር። ከሶስት አስርት ዓመታት በላይ ከሶማሊያ ተነጥላ ነጻ ሀገርነቷን በማወጅ የሀገርነት ስርዓትን የገነባችው ሶማሊላንድ በዓለም ሀገራት ዘንድ እውቅናን ለማግኘት ለማስቀጠል ጥረት እያደረገችም ነው። ወደ ቀጣይ ጉዳያችን ስናመራ ከፋኖ ጋር ድርድር ሊጀመር መሆኑ ተነገረ። በአማራ ክልል ያለው ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩ ነው ሲል የክልሉ መንግስት አስታወቀ። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታው ለመረጃ ምንጫችን እንደተናገሩትም በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ መሆናቸውን ገልጸዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏልን ብለዋል። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉም ተደምጠዋል። በክልሉ ያለው ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከ ታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎችም መሰራታቸውንም ተናግረዋል። ወደ ቀጣይ ጉዳያችን ስናመራ በአዲስ አበባ አንድም የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤት መኖር የለበትም ተባለ። ከዚህ በፊት እነዚህ ቤቶች ከከተማው እንዲጠፉ መመሪያ ተሰጥቶ የነበረ ቢሆንም ነገር ግን አሁንም ድረስ ቤቶቹ መኖራቸውና በስራ ላይ መሆናቸውም ታውቋልም ተብሏል። በአጭር ጊዜ ውስጥም የአዲስ አበባ ከተማ ከቢንጎ ማጫወቻና የአረቄ መሸጫ ቤት ነፃ እንዲሆን ይደረጋል መባሉም ተሰምቷል። ይህንን ያለው የአዲስ አበባ ሰላምና ፀጥታ አስተዳደር ነው። ቤቶቹ እንዳይኖሩ ይደረጋሉ ያለው ተቋሙ ምክንያቱም ቤቶቹ የወንጀል ምክንያት ምክንያት በመሆናቸው ነው ሲልም አስታውቋል። የቢሮ ኃላፊ ወይዘሮ ሊዲያ ግርማ የቢንጎ ማጫወቻ እና በየመንደሩ ያሉ አረቄ ቤቶች የከተማ ወንጀል መፈልፈያ ቦታዎች ናቸው ስትልም ገልጻለች። ይህን ማስፈጸም ያልቻሉ ኃላፊዎችም በቦታቸው አይቀጥሉም ሲልም ነው ጥብቅ መልእክታቸውንም ያስተላለፉት። ወደ ቀጣይ ጉዳያችን ስናመራ ከፋኖ ጋር ድርድር ሊጀመር መሆኑ ተነገረ። በአማራ ክልል ያለው ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩ ነው ሲል የክልሉ መንግስት አስታወቀ። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታው መረጃ ምንጫችን እንደተናገሩትም በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ መሆናቸውን ገልጸዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠራቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏልም ብለዋል። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉም ተደምጠዋል። በክልሉ ያለው ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመ መስራት የሰላም ጥሪ የማድረግ ስራዎችን መሰራታቸውንም ተናግረዋል። ወደ ቀጣይ ጉዳያችን ስናመራ በአዲስ አበባ አንድም የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤት መኖር እያለበትም ተባለ። ከዚህ በፊት እነዚህ ቤቶች ከከተማው እንዲጠፉ መመሪያ ተሰጥቶ የነበረ ቢሆንም ነገር ግን አሁንም ድረስ ቤቶቹ መኖራቸውና በስራ ላይ መሆናቸውም ታውቋልም ተብሏል። በአጭር ጊዜ ውስጥም የአዲስ አበባ ከተማ ከቢንጎ ማጫወቻና የአረቄ መሸጫ ቤት ነፃ እንዲሆን ይደረጋል መባሉም ተሰምቷል። ይህንን ያለው የአዲስ አበባ ሰላምና ፀጥታ አስተዳደር ነው። ቤቶቹ እንዳይኖሩ ይደረጋሉ ያለው ተቋሙ ምክንያቱም ቤቶቹ የወንጀል ምክንያት በመሆናቸው ነው ሲልም አስታውቋል። የቢሮው ኃላፊ ወይዘሮ ሊዲያ ግርማ የቢንጎ ማጫወቻና በየመንደሩ ያሉ አረቄ ቤቶች የከተማ ወንጀል መፈልፈያ ቦታዎች ናቸው ስትልም ገልጻለች። ይህንን ማስፈጸም ያልቻሉ ኃላፊዎችም በቦታቸው አይቀጥሉም ሲልም ነው ጥብቅ መልእክታቸውንም ያስተላለፉት። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።